ምስክርነት ስሰጥ ዛሬ ዘብር ገብርኤል የመጀመሪያ ቀኔ ነው። ብዙ ገዳማቶችን እሄዳለሁ። ሰላማዊት ማርያም አንድ ጊዜ ለራሴ ሄድኩኝ፣ አራት ጊዜ ለምስክርነት ነው ተደርጎልኝ ማለት ነው። እግዚአብሔርን እመኑ፣ አትጠራጠሩ። ሁሉም ነገር ይደረግልናል። እና እኔ ረዥም ጉዞ አልጓዝም፣ በጣም ያመኛል። ልብ ድካም አለብኝ። አሞት ያስተፋኛል። ግን በጣም ረጅም ጉዞ ነው ዛሬ። የዛሬ ጉዞ በጣም ረጅም ነው። ከጧት ጀምሮ አብረን ነው የመጣን። ምንም ምንም ሳልል እስከዚህች ሰዓት ድረስ በሰላም የቅዱስ ገብርኤል ተአምር ነው ይሄ። ሱሉል ተደርሼ አልመለስም ልብ ድካም ስላለብኝ ውሃ እየደፋ ነው ልቤ ላይ የሚሄደው ማለት ነው። ዛሬ ግን ምንም ምንም ሳልል ይሄው ሲደረስኩኝ በቅዱስ ገብርኤል የቅዱስ ገብርኤል ድንቅ ስራ ነው። ተነግሮ የማያልቅም የሱ ስራ 2011 ይመስለኛል ታሳስ 19 የቅዱስ ገብርኤል ዕለታ ጀሞ ሶስት ገብርኤል ነው ሰፈር የምዛው ነው። በወር በወር አልቀርም እና የዛን ቀን እንቁ ገብርኤል ስለነበረብኝና ዛ ሳልደርስ ጀሞ ሶስት ሳሌ ድንቁ ገብርኤል ይገባው ማታ በሬ ላይ ደርሼ ወደኩኝ። ስወድቅ ጉልበቴ ሁለት ቦታ ነው የተከፈለው። እንደዚህ ሲባል ቀልድ ይመስላል። እኔ ቁስ የመዳኑ ሳይሆን የቁስሉ መጥበብ ነው የሚገርመኝ። ሁለት ቦታ ነው የተከፈለው። ደም የሚባል አላየሁም። ነጭ ስጋ ጮማ፣ ይሄንን ጋቢ ነው የሚመስለው ስጋ በቀሚሴ ላይ ስዳ ሰው አራቱን ጣቴን እዚህ ድረስ ሊዋጠው። ስለ እውነት ማለት ነው። ደጁ ቆሜ ምንድነው የዘብር ገብርኤል እምነት ሰው ሰጥቶኝ ነበረ የጀሞ ሶስት ጸበል ቤቴ ውስጥ ነበረ። ምንም አላረኩበትም። ያንን ብቻ ቅዱስ ገብርኤል ስፋው የአንተ ስራ ነውና፣ እኔ ሐኪም ቤት አልድም ስፋ አልኩት። ሰፋ። አሁን ይኸው ቆሜ ያስቀድሳለሁ። ትንሽ በጉልበቴ ብቻ ነው ስሰግድ ነው የሚከብደኝ እንጂ ቅዱስ ገብርኤል ድንቅ ስራው ተነግሮ አያልቅም። እመኑ፣ እመኑ፣ አትፈራ። የሚፈልገው ማመን ነው እና ያውንም በዛው ልመስክር። የጀሞ ሶስት የጎጆ ቤቱ ንጉስ፣ የቅዱስ ገብርኤል ተአምር ነው የሆነች ሙስሊም ሴትዮ ጎረቤት ተከራይታ ነበረና ስትመጣኛ ሰፈር የስድስት ወር ነፍሰ ጡር ነኝ አለች። ከዛን እኛ ሰፈር ሰባት ዓመት ነው ይኖረች ሰባቱንም አመት አትወልድም። ሰውነቷ እያ- እየቀነሰ እየከሳች ጽንሱ እያደገ ሄደ። ከዛን ሁል ጊዜ ስትሄድ ልጅ ነው ብሎኛል ነው የምትለው። እኛ ሰፈር ስትመጣ የስድስት ወር ነኝ ብላለች። ሰባት ዓመት ነው የኖረች። ሰባት ዓመት ከስድስት ወር እርግዝና ማለት ነው። ከዛን የጎረቤት ሰው የሳሚያ ልጅማ ስትወልድ ቀጥታ ትምህርት ቤት ነው የሚገባ አድጎ ምናምን ብሎ ያሾፉባታል። ከዛን ካመንሽ ቅዱስ ገብርኤል ብዙ ሰው ድኗል። ሙስሊሞች ምስክርነት ራሱ ሰጥቶ ክርስትና ተነስቷልና እና ጸበሉ ልስጥሽ አልኳት። ገብርኤል እኮ ወዳጄ ነው አለችኝ። ከዛን ግማሽ አይላንድን የሰጠኋት ከግማሹም ግማሽ ነው የጠጣች። የካቲት አስራ ሁለት ሄዳ ስትመረመር እጢ ነው ተባለች። ቅዱስ ገብርኤል ጠርጎ አጥቦ እጢ አርጎ አሳየላት ማለት ነው። እና ቅዱስ ገብርኤልን አመስግኑልኝ። ከዛ ነሐሴ 16 የኪዳን ብለት ለታ አስር ኪሎ ጥይ በሆዷ ወጣ። በምን በቅዱስ ገብርኤል፣ በሩብ ሃይላንድ ጸበል እና አንድ ሊጨምርና ምስክርነት የልጨርስ አሁንም፣ የጎጆ ቤቱ ንጉስ የጀሞ ሶስት ቅዱስ ገብርኤል ተአምር ነው እና ሰፈራችን ሕጋዊ አልሆንም ነበረ። ሁለት ሺህ ዘጠና ስምንት ይመስለኛል ካርታ አልወጣልንም ነበረ። ጎረቤቴ ነው፣ ባልዮ ፈረንጅ ነው፣ ሚስቱ ጎንደሬ ናት። እሱ ጀርመናዊ ነው። ቦታ ገዛላት፣ ፎቅ ሰራ። ምን አድርጎ ለደንቦች ምን እያለ እየከፈለ ማለት ነው። ከዛን እሱ ወደ ውጭ ሀገር ሲሄድ ሁሉ ነገር ጨርሶ ሲሄድ፣ ቀደም ብሎ ፈርሰዋል። እሱ ያለ መኖሩን ያውቃሉ፣ ሊያፈርሱበት መጡ፣ ምን ሰኞ ቀን። ከዛን እህቱን ውክልና ሰጥቷል፣ የሚስቱን እህት እዛ ቦታ ላይ ማለት ነው። ከዛ ሰኞ መጡና ወረቀት ለጠፉ፣ እስከ ሮባንሱ ያለበለዚያ ግብረ ገብርኤል ያነሳል ላላቸው። በሩ ራሱ አልሙኒየም ነው፣ ወደ 150 ሺህ ብር ነው የገጠመ በሮቹ። ከዛም በኋላ ባልዮ መምህር ነው፣ እንደናንተ የቤተክርስቲያን አገልጋይ ነው። የኪዳን ህብረት ዓለም ባንክ ኪዳን ህብረት አገልጋይ ነው፣ የእህቱ ባል ማለት ነው። ከዛን ምን ይሻለናል አላለ። ለማንኛውም ቢከስ እንኳን ምክንያቱም በልቷል፣ ዳኛ ሁሉም ነገር በልቷል። ቢከስ እንኳን ብሎ ዙሪያውን ካሜራ ያነሳል። ትዝ ሲለኝ የጀሞ ሶስት ቅዱስ ገብርኤል ጸበል ግቢ ውስጥ አለ። በሊትር ሃይላንድ ጀሪካን ሳሚ ሳሚ ና አልኩት ናልኩት ምልቲ ነውን? ባለቀ ሰዓት ጻያውን እኮ አልቋል። ኦሬዲ እኮ እየመጡ ነው አሉ። ቀበሊያቸው የሄን ነው ቆሬ እነሱም ሰው አስቀምጧል። እነሱ ሰው የሚከተላሉ እነሱም ጭነት መኪና አይሱዚና ፖሊስ ይዞ እየመጡ ነው ሊያፈርሱ። ግዴ ለምጸበሉን እርጨው አልኩት። የጀሞ ሶስትን ጸበል ዙሪያ ውረጨ ቤቱንም ውስጡንም ውጪውንም ግቢውንም የዘብር ገብርኤልን እምነት አጥር ላይ በውስጥ በኩል አንጠለጠለ። እውነት ቅዱስ ገብርኤልን ያለገለገልኩ ማልኩ። ከዛም መቶ መቶ ትንሽ ሲቀራቸው ከዚህ እንደ ቤተ ክርስቲያኑ አይሆንም፣ የሆነ ጋር ይገጫሉ። ልጁ ምንም አልሆነም። ገና ለገና የደሃ ቤት ልታፈርሱ ደሃ ትገላላችሁ ወይ ብሎ የያዙ እነሱ ያመጡ ፖሊስ እፍስ አርጓቸው ወደ ጣቢያ ተመለሱ። ቤቱ ሳይፈርስ ካርታ ወጣለ ከመቅስፈት የአይን ጥቅሻን የደረሰው ቅዱስ ገብርኤል እዛ ቦታ ላይ ቅዱስ ገብርኤል ምን ጊዜም አያሳፍርም። እመኑ፣ አትጠራጠሩ እህቶቼ፣ ወንድሞቼ። ማመን ነው ከኛ የሚጠበቀው። ቅዱስ ገብርኤል ምስጋና ይድረሰው።